ሰላም እንደምናላችሁ ክቡራን ተመልካቾቻችን፣ ፋና ሚዲያ ኮርፖሬሽን ከጀስቲስ ፎር ኦል ጋር በመተባበር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ስለፍትህ የተሰኘው መሰናዶው ተጀምሯል። በዛሬው ቆይታችን የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ተግባርና አሁናዊ ሁኔታ ምን ይመስላል የሚለውን ወደ እናንተ የምናደርስ ነው የሚሆነው። በዚህ ጉዳይ ላይ ቆይታ ለማድረግ ደግሞ እንግዳ ጋብዘናል። እንግዳችን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ናቸው። ከእሳቸው ጋር ቆይታ የምናደርግ ነው የሚሆነው። እስከ ፕሮግራሙ ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት ጋብዝኩ። ኮሚሽነር፣ ለቃለመጠይቁ ፈቃደኛ ስለሆኑ ከልብ አመሰግናለሁ። እንደው የኢትዮጵያ ሀገራዊ ምክክር ኮሚሽን መሰረታዊ በሆኑ ባልተግባባንባቸው ጉዳዮች ላይ የጋራ ሀገራዊ መግባባት ላይ ለመድረስ እየሰራ እንዳለ ይታወቃል። እንደው ይህን ስራውን ሲከውን ግን ምን ያህል ነፃና ገለልተኛ ሆኖ ነው ስራውን እየከወነ ያለው ከሚለው እንጀምር። አመሰግናለሁ ቃልኪዳን። በድጋሚ ምን ያህል ነፃ ሆኖ እየሰራ ነው ሀገራዊ ምክክር ኮሚሽኑ ላልሽው ጥያቄ እንግዲህ ሁሉም ነገር አንጻራዊ ስለሆነ ለብቻው ነፃ ሆኖ የቆመ ነገር በዓለም ላይ አለመኖሩን የፍልስፍና ሳይንስ ያስተምራል። ለምሳሌ በጣም አድቫንስ ናቸው ተብሎ የሚታወቁ እንደ ቻይና እንደ አሜሪካ ያሉት ነገሮች ጅቡትን ይፈልጋሉ። ከዚያም ደብዘቅ ብሎ ያሉት እንደ አንሽተንሽታይን ባሉ በጣም አነስተኛ ሰው ያላቸውን ህዝቦችም ይፈልጋሉ። ምክንያቱም በዓለም ላይ ያለው ኢንዲፐንደንስ ሳይሆን ኢንተርዲፐንደንስ ነው ያለው። አንዱ በሌለው ላይ ነው። ስለዚህ ነፃ ብለን ስንል ከኢትዮጵያ ነፃ አይደለንም፣ ከህዝባችን ነፃ አይደለንም፣ ከኢትዮጵያ መንግሥት ነፃ አይደለንም፣ ከተወካዮች ምክር ቤት፣ ከተቃዋሚ ፓርቲዎች፣ ከጀስቲስ ፎር ኦል እንደዚህ ከኤንጂኦዎች ነፃ አይደለንም ግን በራሳችን በመተማመን የምንሰራ ሰዎች ነን። ስለዚህ ሰጥቶ በመቀበል ዓለም ላይ ስላለን ሙሉ በሙሉ አንዱ ብቻውን የቆመ ነው ነፃ ነው የሚባል ነገር በፍልስፍና አመለካከት መራሱ ሲተት ስለሚሆን ሁሉም በጋራ በመስራት ላይ እንገኛለን። ነፃነታችን ጠብቀን ማንም ጣልቃ ሳይገባብን እየሰራን ነው ያለ፣ ነው የጠየቅሽውን ጥያቄ መስመር ለማስያዝ የየመን ሀገራዊ ምክክር ገና ከመሰረቱ የተመሰረተው በዩኬ፣ ዩኤስኤ፣ ሳውዲ አረቢያ እና ጋልፍ ካውንስል በሚባል ስለነበረ በጀቱም ከዛ ስለሚከፈል አጀንዳውንም እንዲሰጡ ያደረገው ራሱ ስለሆነ እንደፈለገ መጠምዘዝ ስራዎች ተሰርተዋል። እንደዛ አይነት ካለው በሚመለከት ከሆነ በፍጹም ነፃነት የማንም ጣልቃ ገብነት ከሀገር ውስጥም የሌለበት ከውጭም ጣልቃ ገብነት የሌለበት ራሱን የቻለ ግን ከሁሉም ጋር ደግሞ አብሮ የሚሰራ የራሱ ነፃነት ያስጠበቀ ተቋም ነው። መልካም እስኪ፣ እንደ የኢትዮጵያ ሀገራዊ ምክክር ኮሚሽን በርካታ ስራዎችን እየሰራችሁ እንደሆነ ይታወቃል። አሁን ላይ በትክክል ያላችሁት እየሰራችሁት ያላችሁት ስራ ደግሞ እናንሳ። አስራ አንድ ክልሎች ሁለት ከተማ አስተዳደሮች ከነዚህ ኢትዮጵያ ውስጥ ካሉት ከአንድ ሺህ ሁለት መቶ ወረዳዎች አጀንዳዎችን ሰብስበዋል፣ ተወካዮቻቸውን አስመርጠዋል። በመሰረታዊ እርከን ደረጃ ህዝባችን በተለይ መመካከር የዲሞክራሲ መሰረት መጣያስ አካሄድ ስለሆነ ለሱ በጣም የተሳካ ሁኔታ ስራው ተሰርተዋል። በአሁኑ ሰዓት ደግሞ ከኢትዮጵያ ውጭ ወጥቶ ኢትዮጵያውያን በሀገራቸው ጉዳይ ስለሚያገባቸው ስለሚመለከታቸው ከሀገር ያስወጣቸው ነገር ምክንያቱ ምን እንደሆነ ጭምር እነሱ ራሳቸው የሚያውቁት ነውና ያን በተመለከተ ውጭ ካለው ኢትዮጵያውያንም ጋር ከትውልደ ኢትዮጵያውያን እነዚሁ በተለምዶ ዲያስፖራ ከሚባሉትም ጋር በስፋት የተነጋገርን የእነሱንም አጀንዳ እየተቀበልን ተወካዮቻቸውንም እያስመረጥን በዚያም ደግሞ ዴሞክራሲያዊ ልምምድ እየተከናወነ ይገኛል። በአጭሩ ሀገር ውስጥ ያሉ አጀንዳዎችን በማሰባሰብ እንደዚሁም ውጭም ካሉት ጋር አጀንዳዎችን ማሰባሰብ እና እንደዚሁም ደግሞ በሀገራዊ ምክክር ጉባኤ የሚሳተፉ አባላትንም በተሳካ ሁኔታ አስመርጠን እንገኛለን። የሚቀረልን ምናልባት በኋላ እንመለስበት ነው ብዬ አስባለሁ። እስኪ እንደው ሀገራዊ ምክክር ኮሚሽኑ ከኢትዮጵያ ውጭም ወጥቶ የዲያስፖራዎችን አጀንዳዎች ለመቀበል እየሰራ እንደሆነ እርስዎም ገልጸዋል፣ እና እዚያ ያለው አቀባበል ምን ይመስላል? ይህንን የማነሳለው በሶሻል ሚዲያዎች ላይ የሚነሱ ጉዳዮች ስላሉ ነው። የሀገራዊ ምክክር ኮሚሽኑ ተቃውሞ ገጠመው በዲያስፖራው ዘንድ የሚሉ ወሬዎች ይናፈሳሉ እና በትክክል ምክክር ኮሚሽኑ በዲያስፖራው ዘንድ የገጠመው እየገጠመው ያለው ምንድን ነው? አመሰግናለሁ። እውነት ለመናገር በተለይ በማህበራዊ ሚዲያ ማህበራዊ ሚዲያ ለብዙ ነገሮች ጠቃሚ ቢሆንም አንዳንድ ጊዜ አስገራሚ የሆኑ ነገሮች እንሰማለን፣ ፈጽሞ ከእውነት የራቁ ነገሮች። ለምሳሌ አማራ ክልል ባህርዳር ዩኒቨርሲቲ ስታዲየም እዛው ህዝቡን እያስተናገድን እያለ እዛው ቆም ያለው ቦምብ ፈንድቶ ኮሚሽነሮቹም ሌሎቹ ባልቀዋል እንዲሆናል። ምንም የተፈጠረ ነገር አልነበረም፣ ምንም ነገር በተመሳሳይ ከፋክት ርቀው ስላሉ ከእውነት በተለይ ከኢትዮጵያ ካለው እውነታ ራቁ ከመሆናቸው የተነሳ የዛሬ አንድ አመት ተኩል አካባቢ አንድ እዛው ሀገር የሚገኝ አሜሪካ የሚገኝ ሚዲያ የጠየቀኝ ምንድ ነው ዶክተር፣ መቼ ነው ሀገራዊ ምክክር የምታካሂዱት? አጠቃላዊ መቼ የምከናወነው? 2016 አጋማሽ አካባቢ እንዴ፣ ኢትዮጵያ እኮ እስ ከ2016 ልትቆይ አትችልም፣ ፈርሳለች እኮ አሁን የምነጋገረው 2018 ጥቅምት መግቢያ አካባቢ ነው እና የምነገረው በአብዛኛው በሚዲያ ላይ የምነገረው በሶሻል ሚዲያ የሚነገረው በአብዛኛው በሚያሳዝን ሁኔታ ፈጽሞ ከእውነት የራቀ የኤቲክስ መሰረት ምን ያልነበረው ነው። አሜሪካ ስንሄድ ልትገቡ አትችሉም፣ አይሆንም፣ አይደረግም ተባለ። እንዲያውም እዚያ እኛ ያጋጠመን ደግሞ ከጠበቅነው በላይ ሰው እኛ እስከ ሶስት መቶ ነው የተጠበቅነው የተመዘገቡት ዛ ሲሆኑ ከአምስት መቶ በአጠቃላይ ያልተመዘገቡም ጭምር ገብተው እየጠሩኝ። ምናልባት የቆያችሁበት አካባቢ ከፍራችሁ ሊሆን ይችላል። እኛ ግን ለአዳራሹ መክፈል እንችላለን ወይ፣ ለአዳራሹ ዋጋውን ለእኛ ከእናንተ ጋር ሼር ብናደርግ፣ ምክንያቱም ውጭ ሀገር ነው ያላችሁ እዚያን ያህል ተቆርቋሪነት ነው ያየነው። ቱቢ ሆነስት ህዝባችን ምን ያህል ዝግጁ እንደሆነ እዚ አጋጣሚ ደግሞ ሚዲያዎች አሉ እዛ በጣም በእንግሊዝኛ፣ በአማርኛ ሪል ለኢትዮጵያ የሚሰሩ ታላላቅ ሰዎች እንደዚሁ ኢንተርቪው እያደረጉ ህዝብን እያስተማሩ የውሸት ነገሮችም እያጋለጡ በስፋት ኢንጌጅ አድርገው በብዙ ሚሊዮን የሚቆጠር ተከታይ ያላቸው ሰዎች ደግሞ ስናገሩ የነበሩ ሰዎች ሁኔታዎች አሉ። ሪሊ ፕሮፌሽናል በጠበቀ ሁኔታ ሲያቀርቡ እንደነበርም አይተናል። ሌሎችም ሁሉንም እኛ ጋብዘናቸዋል። ተወሰኑ ብቻ ናቸው ያልመጡት እና በአጭሩ እዛ ከተነገረው ምናልባት ዘጠና ዘጠኝ ፐርሰንቱ ፈጽመው ውሸት መሆኑን ለማስረገጥ እፈልጋለሁ። በተመሳሳይ አንድ ወይም ሁለት ሰላማዊ ሰልፍ ይደረጋል ሲባል ለማየት ስንወጣ እጅግ በጣም ጥቂት የሆኑ ሰላማዊ ሰልፍ ማድረግ በነገራችን ላይ የተፈጥሮ መብት ነው፣ ሂውማን ራይት ነው። ምን ምን ደስተኞች ተቃውሞ ባይኖር ሴተት ነው እንደውም እያስባለሁ። ምክንያቱም የተቃውሞ መኖር ነው ሀገራዊ ምክክርን ያስፈለገው አለመግባባቱ ስላለ ነው። ስለዚህ ቢኖር ምንም አይገርመንም። በጣም ብዙ ሰው እንደተነገረው ጠብቀን ስንወጣ ሁለት የሚሆኑ ሰዎች ቆሞ አገኘን። ከዚያ አልቆዩም ሄዱ። ፍላጎታችን እነዚያም ገብተው ተነጋግረው አጀንዳቸውን ሰጥተው ተወካዮቻችን መርጦ ቢሄዱ እጅግ ደስ ባለን ነበረ እና ካናዳ የሚያጋጠመን እንደዚህ ነው። እንዲያውም የበለጠ በሁሉም ሳውዝ አፍሪካ ምንም አይነት ተቃውሞ አልነበረም። እጅግ በሚያኩራ ሁኔታ ኢትዮጵያ ውስጥ ለምሳሌ አሁን ወገኖቻችን የሆኑ አማራ ክልል የአማራ ፋኖ ተወካዮች ነን ብሎ የመጡ ሰዎች መጥተው ቆመው አይተው ተነጋግረን ተጫውተው ከዛ በኋላ ተመልሰው ሄደዋል እና ኢትዮጵያን የትም ቦታ ስንሄድ በእውነት 99 ፐርሰንቱ ማለት እችላለሁ ኢትዮጵያዊ ጨዋነቱን አለቀቁም። የበለጠ እንዲያውም በአንዳንድ ተቃዋሚዎች ናቸው ተብሎ የተነገሩ ሰዎች ሚዲያም አይታቸዋል ያቀረቡት ሀሳብ እጅግ የሚያረካ እጅግ ለሀገር ጠቃሚ የሆነ ክሪቲካል ቲንኪንግ ያለበት። ምክንያቱም ክሪቲካል ቲንኪንግ ወይም ጥልቅ አስተሳሰብ ለሀገር እድገት ወሳኝ ነው። እኔ ያልኩትን የግድ ቃል ጋር ሁሉ ብሰማት የለብሽም። ቼክ ማድረግ አለብሽ፣ መጠየቅ አለብሽ። ይሄ ስኬፕቲሲዝም፣ መጠራጠር፣ መጠየቅ ለእድገት ወሳኝ ነው። በዳይሌክቲክስ ሄክ ስለዚህ እንደዚህ አይነት እንዲጠይቁ እንዲቀርቡ ስህተት ከሆነ እንዲቃወሙ ያኑኑ፣ ግን በሰላማዊ መንገድ በሰለጠነ መንገድ ጠብቀን ነበር። በአብዛኛው ያጋጠመን አዎንታዊ ቻለንጅ የሚያደርጉ ሃሳቦችን እንደዚህ በጣም ስርዓት ባለው መንገድ የተቀረጹትም ወደፊት የሚታያቸው ነው የሚሆኑት፣ የበለጠ መንገዶቻችን ያሳለጡ አብሮ የደገፉ ከኛ ጋር በሀገር ጉዳይ ላይ ሁሉም መጥተው የተመካከረው ተነጋግረው ያለው ችግሮችንም ጭምር ከዲፕሎማሲያዊ ችግሮች ጋር ተያያዙ፣ ከፓስፖርትም ጋር ተያያዙ፣ ከጥምር ዘግነትም ጋር ተያያዙ እሹዎችን አንስተው። ስርዓት ባለው መንገድ ነው የተስተናገረው እና ምንም አይነት ጎልቶ የሚወጣ ችግር አላጋጠመንም ነው የሚመቃል። እስኪ ወደ ሀገር ውስጥ ልመልሰዎት። ነው እንደው በሀገር ውስጥ አጀንዳ የማሰባሰቡን ስራ ጨርሳችኋል ወይ? እንደው ካልጨረሳችሁና ያልደረሳችሁባቸው አካባቢዎችስ ካሉ እነዛንስ በምን መንገድ ነው ለወደፊቱ ተደራሽ ለማድረግ የምታስቡት? ከትግራይ ክልል አልጨረስንም። ነገር ግን ከትግራይ ጊዜያዊ አስተዳደር ፕሬዚደንቱ ጋር ከካቢኔው ጋር ቀድሞ ደግሞ ሀገርም ጭምር ሲመሩ ከነበሩ ከህወሀት ባለስልጣናት ጋር በግልጽ ቢሯቸው ወለል ከፍቶልን በክብር ተቀብለውን ከነሱ ጋር በስፋ ተነጋግረናል። እንዴት አድርገን ሌሎች በኢትዮጵያ ክልሎች ያከናወንነውን ሀገራዊ ምክክር በትግራይ ደግሞ እንደምናከናውን ከነሱም ጋር ተነጋግረን በጣም ጠቃሚ፣ በጣም አስቻይ፣ በጣም ገንቢ የሆኑ ሀሳቦችን ከነሱም አግኝተናል። ከዛ ቀደም ሲል ደግሞ ትግራዋይ ወይም ትግራይ ተወላጆች እዚህ አዲስ አበባ ካሉት ጋር በስፋት እና በጥልቀት ተወያይተናል። እዛ ካሉ ከዩኒቨርሲቲ ምሁራን ጋር፣ ሲቪክ ማኅበራት መሪዎች ጋር እንደዚሁም ደግሞ ከሀገር ሸማግሌዎች ጋር በየጊዜው አሁንም ባልተቋረጠ ሁኔታ እየተነጋገርን ሁኔታዎች እንዲመቻቸው ጥረት ያደረግን እንገኛለን። ስለዚህ አጀንዳ ሙሉ በሙሉ ያልተሰባሰበበት ቦታ ቢኖር ትግራይ ውስጥ ብቻ ነው እስካሁን ድረስ ያለው። እሱንም ደግሞ እንደ አምላክ ፈቃድ በጣም ቅርብ ጊዜ ከነሱ ጋር ከሁሉም ከሚመለከታቸው ጋር ከፖለቲካ ፓርቲዎች ጋር ከሲቪል ማህበራቱ ጋር ከዩኒቨርሲቲ ምሁራን ጋር አንድ ላይ ከክልሉ አመራር ከፖለቲካ አመራሮች ጋር አንድ ላይ በመሆን ሁኔታውን እንደምናከራውን ተስፋ አለን። እስኪ አጀንዳውን በማሰባሰብ ሂደት ውስጥ የተሳተፉ አጀንዳ የሚሰጡ የማህበረሰቡ አካላት እንደው ምን ያህል ማህበረሰቡን ይወክላሉ? ማህበረሰቡን ስለመወከል ስለውክልና ስነሳ ሶስት ነገሮች መሰመር አለባቸው። የመጀመሪያው ትራስት ወይም እምነት፣ ማህበረሰቡ መተማመን አለበት እርስ በርሱ። ሁለተኛው የሀሳብ ውክልና ሀሳብ፣ እና ሶስተኛ ደግሞ በአካል ስለመወከል። ወደ ትራስ ስንመለስ እኛ በአንዳንድ ቦታ እስከ ዘጠኝ ማህበረሰቦች አንዳንዱ ጋር እስከ አስራ አንድ ማህበረሰብ እስከ አስር ማህበረሰብ፣ ከሴቶች፣ ከወረዳ አስተዳደር፣ ከተፈናቃዮች፣ ከአካል ጉዳተኞች፣ ከእያንዳንዱ ከየአካባቢው የንግዱ ማህበረሰብ እንደዚሁም ራሳቸው የሚገልጹበት ሙያ ያላቸው ተብሎ ከዘጠኝ እስከ አስራ አንድ እንደየአካባቢው፣ ከእድሮች፣ ከሃይማኖት፣ ከምሁራን እነዚህ በሙሉ አሉ። እነዚያን በመተማመን ህብረተሰቡ ነው የሚወክላቸው። እነዚያን እኛ ለእነሱ ይገለል መረጡ ተብሎ የፖለቲካ ፓርቲ አሰራር አንዳንድ የዛሬ ሃምሳ ዓመት እንደዚህ ኢትዮጵያ ውስጥ ሲካሄድ እንደነበር ነው የሰማነው ያነበብነው። እና በምስጢር ገለል ይመረጥ የሚባል ነገር ሳይሆን ህዝቡ በነፃነት ማንም ተጽዕኖ ሳያደርግበት ፓርቲዎችም መንግስትም ማንም በነሱ በእኛም ተጽዕኖ ሳናደርግ ራሳቸው መርጠው የመጡ የሰጡንን እኛ ደግሞ ትራስት በነሱ ላይ ስላለ በህዝባችን ላይ እምነት ስላለ ተባባሪ አካላት ጋር በመሆን ህዝቡ ራሱ እነዚህ ይወክሉናል ብሎ የላካቸውን እኛ በክብር ተቀብለን አጀንዳዎቻቸውን ሰጥተው ደግሞ በሀገራዊ ምክክር ኮንፈረንስ ወይም ጉባኤ ላይ የሚሳተፉትን መርጦልን በዚሁ አይነት ነው እስካሁን ስናከናውን አካባቢ ነበር። በዋናነት ትራስት ወይም እምነት መሰረት ነው። እምነት የህይወት መሰረቱ እሱ ላይ ነው ያለው። እኛ ካልተማምን፣ ለዚህም ነው የኢትዮጵያ ሀገራዊ ምክክር አንድ ተቋም ሶስት ዓላማዎችን ለማሳካት የሚሰራው። የመጀመሪያውና ትልቁ ሀገራዊ መግባባትን ለማፍጠር፣ ሁለተኛው ትራስት በመንግስትና በህዝብ መካከል ትራስት ወይም እምነት እንዲፈጠር፣ በህዝብና በህዝብ መካከልም ትራስት ወይም እምነት እንዲፈጠር ለማድረግ፣ ሶስተኛው የመጨረሻው በኢትዮጵያ ውስጥ ምክክር የፖለቲካ ባህል እንዲሆን ቋሚ እንዲሆን ሁልጊዜ ችግሮች በተፈጠረ ቁጥር አቁርፎ ወደ ጫካ መሄድ፣ ድንጋይ መወራወር፣ መሳሪያ ጥይት መተኮስ ሳይሆን መነጋገር፣ ያ መነጋገር መመካከር ሰላምን በሰላማዊ መንገድ ለማምጣት ቁልፍ መንገድ ስለሆነ እነዚህን ወደ ተግባር መተርጎሚያ መንገድ ራሱ ምክክር ነውና እኔ ሰዎች ተመርጦ ሲመጡ እኛ በእምነት የምንቀበላቸው እምነት ስለሚያኖረን እስኪ እንደው በምክክሩ ላይ አንሳተፍም የሚሉ የፖለቲካ ፓርቲዎች እንዲሁም ደግሞ ዛሬም ድረስ በግጭት ውስጥ እየተሳተፉ የሚገኙ ታጣቂዎች ባሉበት የሀገራዊ ምክክር ኮሚሽኑ ተግባር ምን ያህል ይሳካል ብላችሁ ታስባላችሁ? ከዛም ባሻገር እነዚህን አካላት ወደ ክቡ ጠረጴዛ ወደ ምክክሩ ለማምጣት እየሰራችሁት ያለው ስራ ምን ይመስላል? ምን ያህል ታምናላችሁ ይሳካል ብላችሁ ልመለው። የሀገራት ልምዶች እንደሚያሳዩት እኛም በሀገራችን እንዳየነው ይሳካል ብለን እናምናለን። ጠንከራ እምነት አለን። ነገር ግን የእኛ ትልቁ ሀሳብ ደግሞ እነሱ መጥተው የምክክሩ አካል እንዲሆኑ ምኞታችን ነው። ጥረታችን በዛው ቀጥሏል። ለምሳሌ ጥረታችን በሽማግሌዎች አማካይነት፣ በኢንተርናሽናል ወይም ዓለም አቀፍ አጋሮቻችን አማካይነት የተለያዩ ሀገር አምባሳደሮችን ጭምር ቀይ መስቀል እዚች ቢሮ አሁን ተቀመጥንበት ጠርተናቸው። እናንተ ከኛ የተሻለ አክሰስ ወይም ተደራሽነት ስላላችሁ በዚህ በዚህ አካባቢ የሚገኙ ወንድሞቻችን በዚህ በዚህ እናንተ ብታደረጉ እነሱም እሺ ብለው ጥረት እያደረጉ ከዚህም የተነሳ ከመንግስትም ከፖለቲካ አማራሮችም የተነሳ መጥተው አጀንዳም ሰጥተው ተወያይቶ የተመለሱም አሉ። ዛ አብሮ አሁን እየሰሩ አሉ። ከመንግስት ጋር ከሕዝብም ጋር አብሮ አሉ። ሌሎችም ደግሞ እየቀሩትን በየክልሎቹ ካሉት ጋር በተለይም አማራ ክልል ብንወስድ አማራ የሰላም ካውንስል ጋር በቅርበት እየሰራን ነው የምንገኘው። እዛ ደግሞ ካሉ ሽማግሌዎችና አባቶች ጋር እንደዚህ እየተገናኘን ወንድሞቻችን ወደ ሰላሙ መድረክ የሚመጡበት መንገድ ጥላስር ሊሆን ይችላል። እንዳልችም ክብ ጥረበዛ ዙሪያ ሊሆን ይችላል። እንደ ባህላችን ሊሆን ስለምችል፣ ስለዚህ እነሱ የሚመጡበትን መንገድ እኛ ጥረት ያደረግን ያለ ነው። በተለይ በዚህ በአንደኛው ክፍለ ዘመን ብዙ ሰዎች ብዙ ሙከራ አድርገዋል። በሀይል ብቻ ለመሄድ ግን እንደማያዋጣ በማለት ዛሬ እኛ ስንነጋገር ጋዛ ያለው ወደ ሰላም ስምለት እየደረሱ የገቡ ነው ያሉት። የዩክሬንም በተመሳሳይ ሁኔታ ወደ ምክክርና ነው ወደ ስምለት እየተመለሱ ነው ያሉት። ደቡብ አፍሪካ ውስጥ ሁለት ጠንካራ የፖለቲካ ፓርቲዎች ኔልሰን ማንዴላ፣ ደስሞንድ ቱቱ፣ ቲአርሲ ሪኮንሲሌሽን ኮሚሽን ስራቸውን በጣም አጠናክረው ሲሰሩ በእንግሊዝና በሂንድ የሚደገፉ ፓርቲዎቹ የለም እኛ ሀገራዊ ምክክር የሚባል ነገር አናውቀውም፣ አንፈልገውም እስከ መጨረሻው ድረስ ሄዱ። ነገር ግን ደቡብ አፍሪቃ በመላው ዓለም በአሁኑ ጊዜ እንደ ምሳሌ ነው የምትታየው በምክክር ነጭና ጥቁር አብሮ መኖር መቻሉን በልማት በፖለቲካ ማድረግ መቻላቸውን አሳይተዋልና እንደ ወገኖቻችን በእውነት ውጭ ያሉት ይሄ ድሩ ሳያመልጣቸው አሁኑኑ እንዲመጡ በእናንተም በኩል አደራ ማለት እፈልጋለሁ። አጀንዳ በማሰባሰብ ሂደት ውስጥ ሆነ በሌሎች የስራ ክንውናችሁ መካከል የገጠማችሁ ተግዳሮት ካለ እየገጠሙን ተግዳሮቶች በሶስት ይከፈላሉ። የመጀመሪያው በሀሳብ ደረጃ ያጋጠመን ችግር ነው። አይሆንም አይቻልም የሚል ጨለምተኝነት። በፊት እዚህ የተቋቋመ ኮሚሽን ነበረ፣ ስሙ የሰላም እና እርቅ ኮሚሽን የሚባል ከዛ በፊት። ከዛም ጎን ለጎን ደግሞ እንደዚህ የማንነትና የአስተዳደር ወሰን ኮሚሽን ነበር። እነዚህ ሁሉ እንደፈረሱ ሁሉ ይሄኛውም የማያስፈልግ ነው ስለዚህ አንገባም የሚል ከዛ በኋላ ደግሞ አይቻልም አይፈጸምም የሚል ኔጌቲቭ፣ ወይም አሉታዊ አስተሳሰብ አንዱ እሱ ነበረ። ሁለተኛው እነዚህን በዛ ተናግሮ አስብ ውስጥ ሳይሆን ደግሞ ቅድም እንዳነሳሽው በሚዲያ ማሰራጨት፣ አይሆንም፣ አይደረግም፣ እኛ ጋር አይደርሱ፣ አማራ ክልል አይገባም፣ አሜሪካ አይረዱ። እንግዲህ አሜሪካ ኢትዮጵያ፣ የራሳችን ኢንተርናሽናል ፐርሶናሊቲ ያለን ሰዎች ነን። ሁላችንም በስራችንም አለን እኛ እና የግድ በሀገራዊ ምክክር ብቻ አይደለም እነዚህን አሁን ቅድም እንዳልነው ከሀሳብ ደረጃ ወርዶ በቃላትም አይሆንም አይደረግም የሚል ሶስተኛው፣ በመሬት ላይ ያሉ ከሀሳብ ወደ ቃላት ከቃላት ወደ ድርጊት የተቀየሩ ግጭቶች። ነገር ግን እነዚያ ሁሉ ደግሞ ቅድም እንዳልነው ሀሳብን በሀሳብ በማሸነፍ ቃላቶችንም በስራ በማሳየት ግጭቶችንም ደግሞ በሰላማዊ መንገድ እንዲፈቱ ጥረት በማድረግ በተሳካ ሁኔታ በማከናወን ላይ እንገኛለን። ለዚህ ሁሉ ግን የፈጣሪ የሕዝባችንና እንደዚሁም ደግሞ የመንግስታት የክልል መንግስታት የፌደራል እንደዚሁም ደግሞ ሲቪል ሶሳይቲ እና ተቃዋሚ ፓርቲዎች ወይም ተፎካካሪ ፓርቲዎች የተጫወቱት አዎንታዊ ሚና ምንጊዜም የሚዘነጋ አይደለም። የምክክር ኮሚሽኑ ከሚነሳበት የነጻና የገለልተኛነት ጥያቄ አንጻር ከማህበረሰቡ ሰብስባችሁ የምታስረክቡት አጀንዳዎች ምን ያህል ተአማኒነትና ተቀባይነት ይኖረዋል ብላችሁ ታምናላችሁ? እንግዲህ ብዙም ጊዜ በተለይ በድንባልኩ በፍልስፍና ሳይንስ አሁን ያው በማስተምረው በሚመራመርበትም ጊዜ ያልተጨበጠ ነገር ለመናገር ብዙ ጊዜ እንቸገራለን። ፊት ለፊት ተጨባጭነት ያለው ነገር አሁን እኔ ከተናገርኩ በኋላ ለምሳሌ በዚህ ዓመት አስራ አንድ ፒኤችዲ ተማሪዎች ንፈትኝ ያለው እንደ ፕሮፌሰር በሰላም ጥናት እና ሶስቱ ፒኤችዲ ቴሲሶች ወይም ወረቀቶች ያተኮሩት እንግሊዝና የጀርመኑ በተለይ ያተኮሩት የኢትዮጵያ ሀገራዊ ምክክርን ከየመንና ከቱኒዚያ ያወዳደረ ነበረ። ሌላው ደግሞ ኮሎምቢያና እንደዚህም ሱዳን ከነበረው ጋር ያወዳደረ አንዱ ተሳካ፣ አንዱ ያልተሳካ ማለት ነው። መጨረሻም ላይ የኢትዮጵያ ሀገራዊ ምክክር አንደኛ የኮሚሽነሮቹ ራሳቸው ፕሮፌሽናል መሆናቸውን በዚህ ተጠቁ ከ8 ወደ 750 ወደ 42 11 ሂደቱን ጭምር እዛ አናላይዝ ያደረጉ ነበር። ያሳዩ ነበረው ቀደም ምስል ለምሳሌ የተነገረኝ ሚኒክ ሴኩሪቲ ኮንፈረንስ ጀርመን ሀገር ሁኜ የቀድሞ ምክትል ፕሬዚዳንቷ ካማላ ሃሪስ አሁን በጦርነት ላይ ያለው ቨላዲሚር ዘለንስኪ ዘገበ የነበሩ በግሎባል ሴኩሪቲ የአፍሪካ ሶሉሽን ፎር ግሎባል ክራይሲስ በምል ሲያቅርብ ነበረ። ዛ ቦታ እዛ ተነግሮኝ ነው። ከዛ የመጣሁኝ ተማሪዎች ራሳቸው ስሜ እንደሰጡ ነበረ። ሌሎችም ኮሚሽኖች በዚህ አይነት እንደመጡ ያንን ሁሉ አናላይዝ አድርገው ኮሚሽኑ ምን ያህል ኢንዲፐንደንት እንደሆነ ፕሮፌሽናል የነበሩ በዓለም ባንክ ሊሰሩ የነበሩ ቀደም ስል በህክምናቸው ሊሰሩ የነበሩ ሰዎች እነዚያን በሙሉ አናላይዝ አድርገው እንግዲህ ሪሰርቾቹ የሚያሳዩት በተግባር ያየነው ያ ስለሆነ የራሳችን ኢንዲፐንደንስ እኛ አፋችን መልጠ መናገር እንችላለን። ከሁሉ በላይ ደግሞ ኢንዲፐንደንት ናቸው አይደሉም የሚለው ስራችን ሂደታችን ራሱ ስለሚያሳይ ሄደቱ ራሱ ስለዚህ፣ የሚመጡ አጀንዳዎች መጨረሻም ላይ ወደ ህዝብ ሲደርሱ የፈለግነው አጀንዳ ሳይሆን ህዝቡ ያለው አጀንዳ መሆን አለበት። ምክንያቱም ኢንዲፐንደንት በሆናችን ግልጽ ስለሆነ ተማሪዎቻችን ናቸው የመሰከሩት፣ ህዝቡ ነው የመሰከረው። ከህዝብ የወጣ ስለሆነ ከህዝብ ለህዝብ የተቋቋመ ህዝባዊ ተቋም ስለሆነ እኛ በአጀንዳዎቹ ላይ ምንም አይነት ተጽዕኖ የማሳደር ችሎታውም አቅሙም ከሁሉም በላይ ሞራሉም ስለሌለን ነፃ ነን ብዬ ነው የማስበው። አጀንዳውም የህዝብ ነውና የህዝብን አጀንዳ አክብረን በፈለግነው ሳይሆን ህዝብ በፈለገው መንገድ ህዝቡ በጠየቀው መሰረት ወደ ተግባር ደቡ እንዲተረጎም እስከ መጨረሻው የምንከታተል መሆናችን ጭምር ነው። በየጊዜው ለሚዲያ እየቀረብን ስንናገር የነበረው በምክክር ኮሚሽኑ መግባባት ላይ የተደረሰባቸው ወይም ደግሞ በሀገራዊ ምክክሩ መግባባት ላይ የተደረሰባቸው ጉዳዮች ባይፈጸሙ የኮሚሽኑ የማስፈጸም አቅም እስከምን ድረስ ነው? አንዱ ተግዳሮት እሱ ጥያቄ ነበረ። በየጊዜው ያጋጠመን እሱ ነው። እናንተ በእጃችሁ ምንም ነገር የለም፣ እንዴት ነው የምታስገድዱት መንግስትን? ካልፈጸም እንዲት ሆናል የምትሉት ነገር አላችሁ ወይ? ምንድን ነው ባንካችሁ ታንካችሁ? የሚል ነገር በየጊዜው ጠየኩት ነው የምንጠየቀውም ጥያቄ ነው። እኛ የምንለው ይህ መንግስት በህዝብ የተመረጠ መንግስት ነው። በራሱ ተማምነው ነው ኮሚሽን ያስፈልገኛል፣ ለዘላቂ ሰላም ዋስትና ምክክር ነው ምክክርን በሀገራችን ተግባራዊ ማድረግ ከቻልን ሰላምን በሰላማዊ መንገድ ማምጣት እንችላለን ብሎ በራስ ተማምነው ከህዝብ እንደወጣ ለህዝብ ቃል የገባ መንግስት ስለሆነ እኛ ደግሞ ይፈጽማል የሚል እምነት አለን። ሁለተኛ ይኸው አልፈጽምም ብለን ደግሞ የአችን ፓውራችን ለህዝብ ግልጽ ማድረጋችን የማይቀር ነው በይፋ ለህዝብና ለመንግስትም ማስፈጽሙ ደግሞ ለመንግስትም ለራሱ እጅግ ጠቃሚ ስለሆነ፣ ምክንያቱም እንደምትሰሰሙት አንዳንድ ጊዜ የምንናገራቸው ሁሌ መንግስት ቢወዳቸው አይደሉ ሰምታቸዋል ብዬ አስባለሁ። በተለያዩ ጊዜያት በየሚዲያዎች የሚተላለፉትን በዚያን ጊዜ መቻል ብቻ ሳይሆን የበለጠ ሁኔታዎች አመቻችቶ ነበር እንዲ መንግስት፣ በክልልም ደረጃ ይሁን በፌደራልም ደረጃ። ስለዚህ ባጭሩ ከሉዓላዊ ህዝብ የወጣ የሉዓላዊ ሕዝብ ድምፅ ስለሆነ አዲስ አለማየሁ መጽሐፋቸው ወንጀለኛ ወደኛ መጽሐፋቸው ላይ እንደምናገሩት የህዝብ ድምፅ የእግዚአብሔር ድምፅ እለዋል። ስለዚህ ይህንን የእግዚአብሔር ድምፅ የሚሰማ መንግስት አለን ብለን ስለምናምን ካልፈጸመ ደግሞ ለራሱ ችግር ስለሚሆን እኛም እንከታተለን፣ ለሕዝብ ይፋ እናደርጋለን። የምክክር ኮሚሽኑ ቀጣይ የስራ እንቅስቃሴ ምን ይመስላል? የምክክር ኮሚሽኑ የ2018 ዓ ም የስራ እቅዶቹ ምንድን ናቸው ተብሎ ቢጠየቅ አንድ ቅድም እንዳልነው ያልተጠናቀቀው የአጀንዳ አሰባሰብ ሁኔታ በትግራይ ውስጥ አለ። ስለዚህ እሱን ማጠናቀቅ የሚ ነው። ስለዚህ ለዚያ ግብ የሚያደርሰን ደግሞ የሎጂስቲክስ ስራዎችን እየሰራን እንገኛለን በአሁኑ ሰዓት። ሁለተኛ ደጋግቢ እንደተናገር ነው ሀገራዊ የምክክር ጉባኤ በሀገር ውስጥ የካትስ 30 2018 በፊት መካሄድ ስላለበት ለሱ የሚሆኑ ሎጂስቲክስ እና እንደዚሁ ስነ ዘዴዎችን እያዘጋጀን እንገኛለን። ሶስተኛ፣ እነዚህ ከህዝብ የቀረቡ አጀንዳዎች ደግሞ ቅድም እንዳልነው ወደ ተግባር መተርጎማቸው መጀመሪያ ለሚመለከተው ክፍል ማለት ለተወካዮች ምክር ቤት እና ለአስፈጻሚው እናቀርባለን። ከዚያም መፈጸማቸውን እንከታተላለን። እነዚህ ናቸው የሀገራዊ ምክክር ኮሚሽን የቀሩ ስራዎች በዋናነት። የምክክር ኮሚሽኑ የተቀመጠለት የጊዜ ገደብ አለ። ከተቀመጠለት የጊዜ ገደብ አንጻር አሁን የደረሳችሁበት ደረጃን እንዴት ትገመግማላችሁ? በአዎንታዊነት ነው የምንገማገመው እስካሁን ድረስ ፈጣሪ ይመስገን ከዘጠና ፐርሰንት በላይ እንሰራለን ብለን ያህል ናቸው ስራዎች እየሰራንበት ሁኔታ እንዳለ ቅድምም አንስተናል። በተደጋጋሚ በተለያዩ ኮሚሽነሮችም አንደበት ሲገለጥ ነበረ። አጀንዳ ማሰባሰቡን ቅድም እንዳልነው አከናውነናል፣ ማስመረጡን አከናውነናል። እንደዚሁ ዲሞክራሲያዊ ባህል ተጀምሯል። በነገራችን ላይ ምክክር በአንድ ጊዜ እንደዚህ በሶስት ዓመት ወይም በሰላሳ ዓመት የሚያልቅ አይደለም፣ የእድሜ ልክ ስራ ነው። ኢትዮጵያ ባህል ግንባታ ምንጊዜም ረጅም ሂደትን የሚከተል ነው። በጣም ረጅም ሂደት ሁልጊዜ ከክንድርጋርትን ከመዋለ ሕጻናት ጀምሮ በቤተሰብ ጀምሮ በአብያተ ክርስቲያናት፣ በሃይማኖት ተቋማት፣ በየትኛውም ስፍራ እየተለመደ የሚሄድ ህዝባችን በተቆጣ ቁጥር ወደ ጭካኔ፣ ወደ መደባር፣ ወደ መጋደል ሳይሆን ወደ ምክክር እንዲመጣ ለማድረግ ረጅም ጊዜ ስለሚወስድ ምክክር የሚቀጥል ነው። ነገር ግን በተሰጠን ሀገራዊ ምክክር ኮሚሽን በዚያች ባለችው ጊዜ ውስጥ የሚቀሩትን ስራዎችን ሲገመግ እንዴት አድርገው ነው የሚያየው? ጊዜው አያጥርበትም ወይ የምል እንድምታ ያለው ጥያቄ ባለን ጊዜ ዋና ዋና አንኳር አንኳር የሆኑ ጉዳዮቹን ለማስፈጸም እኛ በራሳችን በኩል ከፍተኛ ጥረት ያደረግን ነው የምንገኘው። ቅድም እንዳልነው ፖዚቲቭ፣ አዎንታዊ በሆነ መንገድ ነው የምንመለከተው እና የጀመርናቸውን እናጠናቅቃለን ብለን እናስባለን። ደግሞ ኤክስፐርቶች ብቻችን አይደለንም። በጣም ብዙ የኛ አማካሪዎች አሉ፣ ኤክስፐርት ግሩፖች አሉ። ሚዲያዎችም እናንተ አላችሁ። ስለዚህ በጋራ ስለምንሰራ እንደዚህ በቀሩም ጊዜያት ሞር ውጤታማ በሆነ መንገድ ስራችንን እንጨርሳለን የሚል ጽኖ ያመነጣለን። ኮሚሽነር፣ በመጨረሻም ያላነሳ ነው በውይይታችን መነሳት ያለበት ቀረ የሚሉት ጉዳይ ካለ። በጣም ጥሩ። ለዚህ ስኬታማነት ማን ከማን ምን ይጠበቃል የምለው ነገር ነው በዋናነት በተለይ ሚዲያ የማፍረስም የመገንባትም ሀይል ያለው ነው። ስለዚህ አሁን ከጃስ ፎር ኦል ጋር አሁናችሁ የምትሰሩት ስራ እጅግ የሚበረታታ ነው። ጃስ ፎር ኦል በፊትም ሲረዳም ሲያገዘን የነበረ ተቋም ነው። ወደዚህ ሳልመጣ በፊት አዲስ ዩኒቨርስቲ ሰላምና ደህንነት ጥናት ተቋሙ ያለው መስራቹን ፓስዳን ለሚጨምር እዛው ከኛ የደገፉ ይሰሩ ለኢትዮጵያ ፍትሕ ሲሰሩ የነበረ ተቋም ነው እና አብራችሁ የምትሰሩትን ስራ ለህዝብ በየጊዜው በማድረስ ምክንያቱም እውነተኛ ፍትሕ ዘላቂነት ያለው ፍትሕ ለሰላም መሰረት ነው። ሰላምና ፍትህ፣ ፍትህና ሰላም አብሮ የሚሄዱ ናቸው። አንዱ ከሌላው አይነጣጠልም እና ለዚያ መስፈን ደግሞ ዋናው ምክክር ምክክር ነውና ለዚህ ከናንተ ያ ተቋረጠ ድጋፍ እንፈልጋለን። ህዝባችን በሚችለው ሁሉ ከጸሎት ጀምሮ መዋጮ ሲያስፈልግ መዋጣት፣ በተለይ ተሳትፎ፣ ሀይለኛ ተሳትፎ በየቦታው አሁንም እኛ በተከታታይነት በቀጣይነት ባለፈው አማራ ክልል ነበር፣ ትግራይ ክልል ነበር። አሁን ደግሞ ነቂስ ወደ ኦሮሚያ ክልል ከምሁራን ጋር ከተለያዩ ባለድርሻዎች ጋር ቀጣይነቱን አጀንዳ ማሰባሰቡ ቀጥሏል። ነገር ግን በምክክሩ ቀጥሎ ነው ያለው። ስለዚህ በዚህ ጉዳይ ላይ ህዝባችን በከፍተኛ በነቂስ ወጥቶ እንዲሳተፍ ጥሪ ማድረግ እንፈልጋለን። በአጭሩ አንድ ላይ ተባብረን ከሰራን ውጤታማ እንሆናለን። ከሁሉም በላይ ሰላም የፈጣሪ አጀንዳ ነው። ሰላምን የሚያደርጉ ብፁዓን ናቸው የፈጣሪ ልጆች ይባላሉና፣ ስለምር ቃሉ በቃሉ መሰረት ሁላችን ለሰላም ከቆምን ፈጣሪ እንዳግዘን በጎናችን ነው። ኢትዮጵያን ህዝቧን ፈጣሪ ይባርክ። አመሰግናለሁ። መልካም የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ለሰጡ ማብራሪያ ከልብ እናመሰግናለን። ቃል ኪዳን አንችንም ባልደረቦችንም እና ደግሞ ጃስፈሮ ሁላችሁን አመሰግናለሁ። ክቡራን ተመልካቾቻችን በዛሬው ስለፍትህ መሰናዶ የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ እንቅስቃሴ ምን ይመስላል የሚለውን ወደ እናንተ አደረስን። ሳምንት በሌላ መሰናዶ እስከምንገናኝ ድረስ መልካም ጊዜ።